የአስራ ሁለተኛችሁን መልቀቂያ ፈተና ወስዳችሁ የቴክኒክና ሙያ መግቢያ ውጤት ያመጣችሁና ምን ሙያ ልማር ምን ምን ሙያዎችስ አሉ ያላችሁ እየተጨነቃችሁ እያስባችሁ ላላችሁ አሪፍ መረጃ ይዘን መጥተናል። ተከታተሉ። ቴክኒክና ሙያ ውስጥ ምን ምን ዲፓርትመንቶች አሉ? እንግዲህ ቴክኒክና ሙያ ውስጥ የተለያዩ ዲፓርትመንቶች አሉ። እያንዳንዱ ዲፓርትመንት ደግሞ በውስጡ የተለያዩ ሙያዎችን አቅፎ ይዛል። ለምሳሌ ኢንፎርሜሽን ቴክኖሎጂ አንዱ ዲፓርትመንት ነው። በውስጡ እንደ ዌብ ዲዛይን፣ ዳታቤዝ አድሚኒስትሬሽን አይነት ሙያን አቅፎ ይዛል ማለት ነው። ከዛ ውጪ አውቶሞቲቭ፣ ኤሌክትሮ ቴክኖሎጂ፣ ቢልዲንግ ኮንስትራክሽን ወርክ፣ ውድ ቴክኖሎጂ፣ ሌዘር፣ ሮድ ኮንስትራክሽን የመሳሰሉ ዲፓርትመንቶች አሉ። ለምሳሌ ኤሌክትሮ ቴክኖሎጂ ውስጥ እንደ ቢልዲንግ ኤሌክትሪካል ኢንስታሌሽን አይነት ሙያ፣ የኤሌክትሪክ ዝርጋታ አለ ማለት ነው። ከዛም ውጪ አግሪካልቸር፣ ሜታል ማኒፋክቸሪንግ፣ ፊዚኮ ኬሚካል ላብራቶሪ ቴክኒክስ፣ አርባን ላንድ ዲቨሎፕመንት፣ ድራፍቲንግ ቴክኖሎጂ፣ ሆቴል ኢንድ ሆስፒታሊቲን ቴክኒክና ሙያ ውስጥ ያሉ መርጣችሁ መማር የምትችሏቸው ዲፓርትመንቶች ናቸው። በውስጣቸው ብዙ የተለያዩ ሙያዎችን ይይዛሉ ማለት ለምሳሌ ሜታል ማኒፋክቸሪንግ ላይ ልክ እንደ ዌልዲንግ አይነት ሙያን መማር ትችላላችሁ ማለት ነው። ስለዚህ እነዚህ ዲፓርትመንቶች በውስጣቸው ብዙ ሙያዎችን ይዘው ይገኛሉ። ሌላኛው ደግሞ ቢዝነስ ኤንድ ፋይናንስ ሰርቪስ ነው። ይህም አንድ ዲፓርትመንት ነው። በሄልዝ ዙሪያ ደግሞ ኮምፕሬንሲቭ ነርሲንግ፣ ሚድዋይፍሪ፣ ፋርማሲ ቴክኖሎጂ እና ሜዲካል ላብራቶሪ ቴክኖሎጂ የሚጠቀሱ ናቸው ማለት ነው። እንግዲህ እያንዳንዱ ሙያ ለመማር ስንት ጊዜ እንደሚፈጅና ሌሎች ዝርዝር መረጃዎችን እዚህ ዩቲዩብ ላይ አምና የለቀቅነው ቪዲዮ አለ። ሊንኩን ኮሜንትና እና ዲስክሪፕሽን ላይ እናስቀምጥላቸዋለን። ገብታችሁ ማየት ትችላላችሁ። የዘንድሮም ቴክኒክና ሙያ ለመግባት የሚያስፈልገው የመቁረጫ ነጥብ ይፋ ሲሆን የምናሳወቃችሁ ይሆናል። ስለዚህ መረጃዎች ቶሎ ቶሎ እንዲደርሳችሁ አት ኢንሳይት ዴይሊ ዋን ብላችሁ ቴሌግራም ላይ ጆይን አድርጎ የቴሌግራም ቻናላችንን፣ ስለዚህ ስክሪኑ ላይ እንደምታዩት አት ኢንሳይት ዴይሊ ዋን ብላችሁ ሰርች አድርጋችሁ ቴሌግራም ላይ ጆይን አርጉን። ከዛም ውጪ ደግሞ የ ዩቲብ ቻናላችንን ላይክ ሰብስክራይብ ማድረግ አትርሱ። እናመሰግናለን።